ሰላም አድማጮቻችን ቆይታችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ እያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ትናንትና የተደረጉ ጨዋታዎችን እያነሳን ነው የምንገኘው። የቼልሲን ጉዳይ እንመልከት። ትናንትና ሌስተር ሲቲን በብሪጅ አሸንፏል። አንድ ለዜሮ በሆነ ውጤት ነው ያሸነፈው። ኩኩሬያ ግባ አስቆጥሯል። ትናንትና የማሸነፊያ ግባን ያስቆጠረው ተጫዋች ነው። በዚህ አመት መቼ ጥሩ ከሚጫወቱ የቼልሲ ተጫዋቾች መካከል አንዱ ነው። ግብም ያስቆጥራል ይሄ ተጫዋች እንግዲህ በክረምቱ ሊሸጡት እንደነበር ይታወቃል። ፓልመር ግን ፔናልቲ ስቷል ና ይሄ ትልቅ ዜና የሚሆን ይመስለኛል። ምክንያቱም ኮል ፓልመር ብዙ ጊዜ የፍጹም ቅጣት ምት ሲስታ እንመለከተው እንመልከት፣ ይን ጉዳይ አይሰቱም ነበር የፍጹም ቅጣት ምት አስራ ሁለት ጊዜ ነው የፍጹም ቅጣት ምት የመታው አስራ ሁለቱንም ነበር ያስቆጠር። ስለዚህ ቢያንስ በኤሊት ደረጃ መጫወት ከጀመረበት ጊዜ ጀምሮ የመለየ ፍጹም ቅጣት ምት ስቶ አያውቅ ባለሪ ከርድ ም ነገሩ ያያ ቱሬ ይመሰለኝ የመጀመሪያዎቹን አስራ አንድ የፍጹም ቅጣት ምቶች አንዱንም ሳይስት በማስቆጠር በተከታታይ የመጀመሪያዎቹ የፍጹም ቅጣት ምቶቹን በመሀል ሳይስት ጎል ያስቆጠረ ተጫዋች በመሆን ባለ ሪከርድ የነበረው ይህንን አልፎታል። ፓልመር ትላንትና የፍጹም ቅጣት ምቱን መታ። የፍጹም ቅጣት ምቱ ሲመታ ብዙ የማሰቢያ ጊዜ ያገኝ፣ እሱ ደግሞ መጥፎ ነው። እሱ የፍጹም ቅጣት ምት እንዴት ነው እንደዚህ ስኬታማ የሆንከው ሲሉት ኳሱን አስቀምጣለሁ፣ እንደረደራለሁ፣ እመታለሁ፣ አስቆጥራለሁ። ብዙ አላስብም የቱጋልምታ ምን በአብዛኛው በቃ ደመ ነፍሳዊ ነው፣ ያን ያህል ብዙ አልጨነቅበትም ነው። ትላንትና ግን የፍጹም ቅጣት ምቱ ከመመታቱ በፊት ግብ ጠባቂው ሊያዋክበው ይሞክራል። ኳሱ በትክክል አልቀመጥለታል። እንደገና አርቢትሩ እየመጡ ቆይ አስተካክለው ይሉታል። ግብ ጠባቂው አልተስተካከልም፣ የሀሳቡን ሊሰርቆ ይሞክራል። የፍጹም ቅጣት ምቱን ሳተው እና ከጨዋታው በኋላ አሰልጣኙ ሲጠየቅ ለጥቂት ቀናት ወደ ኋላ እያለው ወደ ታች እያለው ነበር፣ አለ። ወደ ታች እያለው ታሞ ነው የከረመው። ያለፉትን ሁለት ቀናት አርባ ስምንት ሰዓት በብርቱ ታሞ ነበር፣ አለ። ቡድኑን ማገዝ አለብኝ ብሎ ስላመነ ነው የተጫወተው እንጂ በጥሩ ጤንነት ላይ አልነበረም የሚል አስተያየት ነው የሰጠው። ስለዚህ ኮሚትመንቱ መደነቅ አለበት ማለት ነው። እንደዛ ከሆነ በቀደም የነበረውን የኮንፈረንስ ሊግ ጨዋታም ወደ ኮፐንሀገን ሄዶ ሰባ ምናምን ደቂቃ ተጫውቶ ስለነበር ለቼልሲ እንደ እንደ ባለፉት ወራት ነው ጨዋታው። በፐርፎርመንስ በኩል ጥያቄ ያለ ይመስለኛል። ያለፉት ሁለት ድሎቻቸው ከሚወርዱት ቡድኖች ጋር የተደረጉ ናቸው። ትላንትና ከሌስተር ጋር፣ ከዚህ በፊት ከሳውዛምተን ጋር በፕሪምየር ሊግ የተገኘ ድል ነው። እነዚህን ጨዋታዎች እንዲያሸንፍ እንጠብቃለን። በተለይ በስታንፎርድ ብሪጅ አሸንፏል። ይህንም ባላጋራ ከውጤት አንጻር ካየሹ ትልቅ ውጤት ነው ምክንያቱም በቀደም ሲቲ ተሸንፏል በኖቲንጋም ፎረስት እድል ነበር ይሄ ያንን እድል ተጠቅሞበታል ደግሞ ቦርን መስት ትላንት ከ ቶተንሃም ጋር ሁለት ለዜሮ ሲመራ ቆይቶ ሁለት ለሁለት ተለያይቷል ሌላ የቻምፒየንስ ሊግ ተስፋ ያለው ቡድን ነጥብ ጥሏል ፓላስ አይደርስም እንጂ ፓላስ ካለፉት 11 ጨዋታዎች ዘጠኙን አሸንፈው የሚገርም ካለፈው አዲሱ አመት መግባት ወዲህ ከሊቨርፑል ቀጥሎ ብዙ ጨዋታ ያሸንፈው ፓላስ ነው፣ ብዙ ነጥብ የሰበሰበ የኦሊቨር ግላስነር ቡድን የሚገርም የውጤት ጉዞ ላይ ነው ያለውም ሰሞኑ። ስለዚህ ሌሎቹ ግን ኒውካስል ገና አልተጫወተም፣ ሌሎቹ የተወሰኑት ቡድኖች ነጥብ ስለጣሉ ለአሰልጣኝ ማሬስካ በጣም አስፈላጊ ነበር። ጨዋታውን ሲጨርስ ካየሹ ሜዳ ውስጥ ገብቶ ደስታውን ሲገልጽ ነበር እና አንዳንዶች እንዲ ሌስተርን አሸንፉ አፕዴት ነው እንደዚህ ና የሚሉ ሰዎች ነበሩ። አይ ቲንክ ውጤቱን ያየው ውጤቱ ደግሞ በጣም አስፈላጊ ነበር እስከ አምስት ያለው ስፍራ ላይ የእንግሊዝ ቡድኖች በሚቀጥሉ አመት በቻምፒየንስ ሊግ መሳተፍ ስለሚችሉ በአሁን በዚህ ውድድር ዘመን በአውሮፓ ውድድሮች ላይ ባላቸው ሪከርድ ምክንያት ይሄ ስድስት ነጥብ አስፈላጊ ነበር። ከዚህ በኋላ ደግሞ ከባባር ጨዋታዎች ስለሚመጡ ከሳውዝሀምፕተን ና ከሌስተር ጋር የተደረጉት ጨዋታዎች ስድስት ነጥቦቹ አስፈላጊ ናቸው። ፈታኝ ጨዋታዎች ግን አሉበት ከፊት በጎ ነገሮች አሉት። አንደኛው ከጉዳት የተመለሰ ተጫዋች አላቸው፣ ፎፋና። የፎፋና መጎዳት የቼልሲን የመከላከል ጥብቅነት አላልቶት ነበር። ያው ውዝግብ ነበር እንደምታቂው። እኔ እስከ ውድድር ዘመኑ መጨረሻ ድረስ የሚመጣ አይመስለኝም ተጎድቷል አለ እና ፎፋና በዚህ ደስተኛል ነበር። ማን ያለው እንደዛ ብሎ ሶሻል ሚዲያ ላይ እስከ የካቲት ባለው መለሳሉ ለም እንደዚህ እንዳለ አላቅም ይህንን መረጃ ኬት እንዳመጣም አላቅም ብሎ አሰልጣኙ ኮንፍሮንት አደረገው። በኋላ አሰልጣኙ እንደገና ራሱን የሰጠውን ኮሜንት ማስተካከል ነበረበት። ትላንትና ተመልሶ ተጫውቷል። ከወራት በኋላ ለመጀመሪያ ጊዜ ቀድሞ ቡድኑ ነው። ሌስተር ሲቲ የአሰልጣኙ የቀድሞ ቡድን ነው ሌስተር ሲቲ። ትላንትና ሜዳ ውስጥ አይተነዋል። እኔ ፍፁም ቅጣት ምቱ ሲገኝ ጄደን ሳንቾ ላይ ነው። ቪክቶር ክሪስቲያንሰን ጥፋት የሰራው ሳንቾን ሰሞኑን በቀኝ በኩል እያጫወተው ነው በግራ በኩል ክሪስቶፎር ንጹህ ዘጠኝ ቁጥር የለውም። ያው ስለዚህ ትላንትና ፔድሮ ኔቶ ነው ሀሰተኛ ዘጠኝ ቁጥር ሆኖ የተጫወተው በግራ በኩል የበለጠ እንኩንኩ፣ ሁልጊዜም ባይሆን ግን ብዙ ጊዜ እንኩንኩ ደግሞ ወደ መሀል ሲገባ ትላንትና ከሌሎቹ ጨዋታዎች በተለየ ሁኔታ ብዙ ኢንቨርት እያደረገ አልነበረም። በተለይ በመጀመሪያ አጋማሽ አንደኛው አይ ቲንክ እንኩንኩን እንትና ማን ነው በፉልባኮች በኩል አንድ እንደ እንደ ልማድ የሚታይ አንድ ነገር ያለ ይመስል በተለይ በግራ ፉልባኮች በኩል የእነሱ ሩጫ አይተነበይም በጣም ለምሳሌ ዮሽኮ ግቫርዲዮል ባለፈው የውድድር ዘመን በመጨረሻው ራኒን ላይ የፕሪሚየር ሊግ ሻምፒዮን ለመሆን አርሰናልና ሲቲ ሲተናነቁ በጣም አስፈላጊ የሆኑ ስድስት ጎሎች አስቆጥሯል። እና የባለ አጋራ ቡድን ተጫዋቾች የእሱን አይነት የግራ መስመር ተጫዋች ሩጫዎች አልለመዱ። አሁን እየተለመደ የመጣው ወይ አፔንዳውን ፉልባኮች አሉ፣ የውጭኛውን ኮሪደር ይዘው ላይታች እያሉ የሚጫወቱ ኦቨርላፕ የሚያደርጉ ፉልባኮች አሉ ወይ ደግሞ ኢንቨርት የሚያደርጉ ፍዋጎች አሉ። በሁለት የሚመደብ ነው። ዮሽኮ ግቫርዲዮልን አንዱን ጋር የምናስቀምጠው አይመስለኝም። ምክንያቱም የአግድሞሽ ሩጫዎች ያደርጋል እና ያንን የተጋጣሚ ቡድን የመከላከል መዋቅር ሊዘጋጅበት አልቻለም። ቤርናቤውም ላይ እንደዚሁ አስደናቂ ጎል አስቆጥሮ ነበር። ሶስት እኩል ሲያልቅ ጨዋታ አስታውሳለሁ። የቀኝ እግሩ ላይ ሆነ። በቅርብ ጊዜ ካላፊዮሪ እንዲ ሲያደርግ እያየን ነው፣ አንዳንድ ጨዋታዎች ላይ ባለፈው የፔስቪ አይንድሆቨን ጨዋታን ካየሽ ጨዋታው ካለቀ በኋላ ወደ ጋርድ ድንቅ ኳስ ነበር የሰጠው፣ በውጭ እግሩ መሬት የያዘ ኳስ። ግን የእሱ ሩጫ የዘጠኝ ቁጥር ሩጫ ነው አለ። የግራ እግር ተከላካይ ነው፣ ግን በቀኝ እግሩ ጎል አስቆጠረ። ኩኩሬያም ብዙ ጨዋታ ላይ ይህንን ሲያደርጋ ይቻል። አንድ አይነት አይደለም ግን የቼልሲ ቺት ኮር ነው የሚባልበት አንደኛው ምክንያት እንዲህ፣ አሁን ትላንትና ጎል እንዳስቆጠረበት አይነት የሜዳ ስፍራ ላይ መገኘት ይችላል፣ ግን ሁለቱንም ደግሞ ማድረግ ይችላል። አሁን አንዳንዶቹ የመስመር ተከላካዮች የበለጠ ኦቨርላፕ እያደረጉ መጫወት ይቀላቸዋል። አንዳንዶቹ ኢንቨርት ማድረግ ይሆናቸዋል። ለምሳሌ ዚንቼንኮ አይነት ተጫዋች አላደለም። እሱ የበለጠ ወደ መሀል ሲገባ ይስማማዋል። ሌሎቹ ደግሞ ኦቨርላፕ ማድረግ ይሆናቸዋል። ይሄ ሁለቱንም ማድረግ የሚችል ነው። ወደ መሀል መግባት ይችላል። እንዲሁ ደግሞ በጣም አድቫንስድ የሆነ አስር ቁጥር ተጫዋቾች የሚገኙበት ቦታም ጭምር መገኘት ይችላል። ትናንትና ጎሉን ያስቆጠረበት ቦታ እንደዛ ነው ወይም ግራ ክንፍ ተጫዋች አጥብቦ ገብቶ እንዲገኝ የምንጠብቅበት ቦታ ወይም አስር ቁጥር እንዲገኝ የምንጠብቅበት ቦታ ነው የተገኙ ስለዚህ ያ የፍጹም ቅጣት ምት ከተሳተ በኋላ ቼልሲ የጎል እድል ለመፍጠር ተቸግሮ ነበር ያው ሩድቫን ኒስተሮ ሆላንዳዊ ነው አይደለም ሆላንዳዊ አሰልጣኞች ደግሞ አንድ የሚተቹበት ነገር አለ ግትር ናቸው የሚል በሲስተም ይሁን በጨዋታ አቀራረብ ቢሆን በቃ የሆነ ፕሪንስፕል አላቸው ከዛ ውጭ ብዙ መቀየር አይፈልጉም ሩድ ቫን ኒስተሮይን በተመለከተ ብዙ ሳምፕል ሳይዝ ስለሌለን ይሄ ነው ያ ነው ማለት ያስቸግራል ግን ከመጣበት ጊዜ ጀምሮ እያንዳንዱ የሌስተር ሲቲ ጨዋታ በአራት ሁለት ሶስት አንድ ነው ይደረግ የነበረው ሁሌም ባክ ፎር ነው ይጠቀመ ትላንትና በባክ ፋይፍ ነው የተጫወተው አንድ ተከላካይ ጨምሯል ይሄ ለመጀመሪያ ጊዜ በዚህ ውድድር ዘመን የተደረገ ነው እና ያ ደግሞ የሌስተር የሊቨርፑል ይቅርታ የቼልሲን የዚህ ውድድር ዘመን ከሎ ብሎክ ቡድኖች ጋር የጎል እድል የመፍጠር ችግር አለበት፣ አይደለም ቡድኑ በአምስት ሲያደርገው። ሌስተር ደካማ የውድድር ዘመን እያሳለፈም ቢሆን የቼልሲ ተጫዋቾች በቂ አደገኝነት አልነበራቸውም። አሁን አንዱ ችግር በቀደምም ከኮፐንሀገን ጋር በነበረው ጨዋታ የመጀመሪያው ጎል ከሳጥን ውጭ የተቆጠረ ጎል ነው። በመጀመሪያው አጋማሽ ዜሮ ነጥብ ዜሮ ስድስት ኤክስጂ ብቻ ነው የነበረው። ምንም አደጋ እየፈጠረ አልነበረም ኮፐንሀገን ላይ ኮፐንሀገንም አስታዎች እንደሆነ ከጨዋታው በኋላ እንዳነሳ ነው። የመጨረሻውን መስመር በአምስት ተጫዋቾች ነበር የተጫወቱ፣ በባክ ፋይፍ ነው የተጫወቱ። ምናልባት ሩድቫን ኒስተሮ ያንን ጨዋታ ማየቱ አይቀርም። ቼልሲ በዛ የመጀመሪያ አጋማሽ እንዴት ለመፍጠር እንደተቸገረ አይቷል። ምንም እንኳ ጆርጅ ዲዮስብሪ ሆል እናንድ በጣም ታዳጊ አጥቂ ስለተጠቀመ የትናንትናው ጨዋታ ሌሎች ተጫዋቾች እንደሚሆኑ ቢያውቅም ግን ያ ጨዋታ ኢንስፓየር አድርጎት ሊሆን ይችላል። እና ምንድን ነው ያደረገው ቼልሲ በዛ ጨዋታ ላይ የመጀመሪያ ጎል ሲቆጠር ከሳጥን ውጭ ነው የተቆጠሩ። ትላንትናም ብቸኛው ጎል ሲቆጠር ከሳጥን ውጭ ነው የተቆጠሩ እና ይሄ ምናልባት በክፍት ጨዋታ በአጫጭር ቅብብል ከተከላካይ መስመር ጀርባ ከባላ ጋራ ቡድን የመከላከል መስመር ጀርባ መገኘት አለመቻል፣ ከፓልመር ውጪ በቂ የጎል እድል መፍጠር የሚችል ሌላ ተጫዋች ፓልመር ደግሞ በጣም ዲፕ ይመጣል። አሁን ችግሩ ምንድን ነው? ወደ ኋላ መምጣቱ አይመስለኝም። ችግሩ ሌላ ጊዜ ወደ ኋላ ሲመጣ ለምደው ይመጣ የተጋጣሚን ቡድን ጀርባ የሚያጠቃ አጥቂ ስላለ ለሱ ኳስ ለመስጠት ነው አይደል የሚመጣው። አሁን ሯጭ የለም፣ ያንን ሩጫ የሚያደርግ ተጫዋች የለም። ሁሉም ቦልቶ ፊት ነው። ብቸኛው ዘጠኝ ቁጥር ሆኖ ትላንትና ጨዋታውን የጀመረው ለምሳሌ ፔድሮ ኔቶ አንድም አንድም የጎል ሙከራ ሳያደርግ ነው የወጣው። ስለዚህ ይመለሳል ማለት የቡድኑ አሁን ጥሩ ጊዜ እያሳለፈ ባይሆንም፣ በጎሎች ማስቆጠር በኩል ግን ዋናው የጎል ምንጭ የሆነው ተጫዋች ከባላጋራ ቡድን ሜዳ ብዙ ይርቃል ማለት ነው ሲርቅ ግን ከጀርባ ክፍት ቦታ ሊያጠቃ ሩጫ የሚያደርግለት ተጫዋች የለም። ስለዚህ የቼልሲ ማጥቃት እንደገና በጊዜ ይቀጫል ማለት ነው። ግን ውጤቱ አስፈላጊ ነው። አንዳንድ ተቃውሞዎችም ነበሩ ስቴዲየም ውስጥ። የመጀመሪያው አጋማሽም ሲያበቃ፣ ተቃውሞ ነበር በደጋፊዎች በኩል ተጠየቀና፣ አሰልጣኝ ሁሌ ፕሌይስቴሽን እግር ኳስ ልንጫወት አንችልም አለ ግን አንዱ የፕሌስቴሽን እግር ኳስ አይመስለኝም። ቼልሲ በመጀመሪያዎቹ አራት ወራት በጣም ደስ ይል ነበር። የሚያጠቁበት መንገድ ሪች ነው፣ ተለያየ አይነት መንገድ እና ፈጣን ነበር ደግሞ እና ይሄ የኔ የእግር ኳስ ሀሳብ አይደለም ማለት ጀመር አሰልጣኝ። በሌስተር ይህንን ብሏል። የኔ እግር ኳስ ሀሳብ በሽግግር ማጥቃት አይደለም፣ የበለጠ ጨዋታ ተቆጣጥሮ ዘለግ ያለ ጊዜ ኳስ ይዞ ከዚያ በኋላ የጎል እድል መፍጠር ነው። ግን የመጀመሪያ አጋማሽ የውድድር ዘመን አጋማሽ የመጀመሪያቸው አራት ወራት ላይ የነበረው በሽግግር ማጥቃት ነው፣ አሁን የለም። ጃክሰን የጃክሰን አለመኖርም የቼልሲን ቀጥተኝነት ቀንሶታል። ምንም እንኳ ብዙ የጎል እድል የሚያባክን ተጫዋች ቢሆንም ግን ለፓልመር የሚስማማ ተጫዋች ነው። እዚህ ላይ ጥያቄ ያለን አይመስለኝ። ትላንት ፓልመር ይመለሳል። ከፊት ያሉት ተጫዋቾች ወደ ስፔስ አይሮጡም። ሉክ ቶማስ እንግዲህ ሶስተኛ መሀል ተከላካይ የሆነው ከኮነር ኮዲና ከቮት ፋሽ ከሚባለው ተጫዋች ጋር አብሮ ይጣመር ነበር። በጣም ኮምፓክት ነው የሌስተር መከላከል። ግን መጨረሻ ላይ ኩኩሬያ የውድድር ዘመኑ ሲያበቃ ያው መቼስ ፓልመር እያሳለፈ ባለው ባለፈው ጥቂት ወራት ምክንያት እንደ ውድድር ዘመኑ መጀመሪያ አካባቢ የቼልሲ አመቱ ምርጥ ተጫዋች ምረጭ ብትባይ ያለ ጥርጥር ፓልመረን ነበር የምንመርጠው። ኩኩሬያ እዚህ ኮንቨርሴሽን ውስጥ መኖር ያለበት ይመስለኛል። የቼልሲ አመቱ ኮከብ ተጫዋች ለመባል እጩ መሆን ካለባቸው ተጫዋቾች መካከል አንደኛው ነው። በጣም ለየት ያለ ተጫዋች ነው። ለየት ያለ ተጫዋች ነው። ያለፈው የአውሮፓ ዋንጫ ላይ የስፔን ብሔራዊ ቡድን ስኬት ውስጥ ቀላል ማይባል ድርሻ ነበረው። ቼልሲ የሆነ ጊዜ እኮ ተስፋ በውሰት ወሳጅ ይፈልግ ነበር። ወደ ማንቸስተር ናይትድ ሁሉ ሊሄድ ነበር። ለሱ የወጣው ስልሳ ምናምን ሚሊዮን እየተባለ ብዙ ትችትም ነበር፣ ግን በጣም በጣም ጥሩ የውድድር ዘመን ነው እያሳለፈ ያለው እና ቅድም ያልኩት በተለይ ይሄ የባላጋራ ቡድን አሰልጣኞች መፍትሔ ሊያገኙላት ያልቻለ ተጫዋች ነው። አሰልጣኙ በቃ በሱ ጨዋታ ሲለውጥ ታያለች። ብዙ ጊዜ የግራ መስመር ተከላካይ ነው። አራተኛ ጎል ነው ያስቆጠረው በዚህ ውድድር ዘመን። ለግራ መስመር ተከላካይ ብዙ ነው ይሄ። ፓልመር ጃክሰንና ማድዌኬ ብቻ ነው የሚበልጡት በዚህ ውድድር ዘመን። እነዚህ ሶስቱም የማጥቃት ተጫዋቾች ናቸው። ስለዚህ ቼልሲ ትናንትና ባሸነፈው ባገኘው ድል ምክንያት ወደ ቻምፒየንስ ሊግ ቦታ ተመልሷል። ግን ለፓልመር ጥሩ ጊዜ አይደለም። ያለፉት ጥቂት ጊዜያት ከእንደዚህ አይነት ቡድኖች ጋር መጫወት ይቀለው ነበር። አሁን ባለፈው የውድድር ዘመን አዳዲስ ከመጡ ቡድኖች ጋር ከቼልሲ ጋር ቼልሲ ካስቆጠራቸው አስራ ሶስት ጎሎች አዳዲስ ካደጉ ቡድኖች ጋር አስራ አንዱን ያስቆጠረው እሱ ነበር፣ ወይም አሲስት ያደረገው እሱ ነበር። አንዱ ችግር ግን የሚመስለኝ በቃ በቂ ሯጭ የለውም፣ በቂ አስቆጣሪም የለውም። ቼልሲ 19 የጎል እድሎች ፈጥሮ አለ እኮ ለመጨረሻ ጊዜ ጎል ካስቆጠረ በኋላ ሙሐመድ ሳላህ ብቻ ነው የሚበልጠው። ግን ሳላህ በዚህ ጊዜ ስድስት አሲስቶች ነበሩት። አሲስት በአስቆጣሪ ላይ የሚመሰረት ነው። በአውሮፓ አምስቱ ሊጎችም በሁለት ወራት ውስጥ ብዙ ትልልቅ የጎል እድል የፈጠረው ተጫዋች እሱ ነበር ከዲሴምበር እስከ ፌብሩዋሪ። ለማንኛውም ለቼልሲ ትልቁ ነገር ማሸነፋቸው ነው። አራተኛ ሆነዋል። አሁን እንግዲህ ቼልሲ ትናንትና ምሽት የሲቲን መሸነፍ የተጠቀመበት ምሽት ነበረ። አርማዎቻችን የነበረን ቆይታ ምንን ይመስል ነበር? ሌሎች አራዳ ኤፍኤም ፕሮግራሞች ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።